የከበረ ነጻነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል። ስለ እግዚአብሔር፣ ስለ ራሳችንና ስለ ሌሎች ሰዎች ማንነት ከያዝነው ውሸት ወደ እውነት እንሂድ። እነሆ የእውነት እውቀት፣ ምክንያት አልባ ፍቅር፣ የማይቆም ሐሴት፣ የማይቀንስ እርካታ፣ የማያረጅ ጥበብ፣ የማይደክም ኃይል፣ የማይረበሽ ሰላም። መቅድም በነጻነት መኖር የሰው ዘር ትክክለኛ ያፈጣጠር ስሪት ነው። ለሰው ልጅ ማንም ስለ ነጻነት ባያስተምረው እንኳን ሰው ነጻነትን የሚፈልግ ማንነት አለው። ሰው ከገዥው ጥንካሬ የተነሳ በባርነት ሊኖር ይችላል፣ ነገር ግን ነጻነትን መፈለግና ለነጻነቱ መታገል አያቆምም። ከጥንት ጀምሮ ዓለማችን ለነጻነታቸው ታግለው ያሸነፉ ብዙ ጀግኖች አሏት። እስካሁንም ድረስ ሰዎች ነጻነታችን ተነክቷል ብለው ሲያምኑ የነጻነት ታጋይ የሚል ስያሜን ይዘው የራሳቸውንና የሌሎችን ነጻነት ለማስከበር በተለያዩ መንገዶች ይታገላሉ። ሰዎች ለአካላቸው ነጻነትና ለአካላቸው የሚያስፈልገውን በነጻነት ለማግኘት ታግለው ነጻነትን ሊጎናጸፉ ይችላል። ይሁን እንጂ እውነተኛ ነጻነት በዚህ አይነት ትግል የሚመጣ አይደለም። ኢየሱስ በዮሐንስ ወንጌል ምዕራፍ 8 ከቁጥር 32 ላይ እውነትንም ታውቃላችሁ፣ እውነትም ነፃ ያወጣችኋል አለ። ኢየሱስ ይህንን ሲል በጌታ ተገዝቶ የባሪያን ሥራ ከመስራት ወይም በአንድ ሀገር ተገዝቶ ግብርን ከመገበር ጋር የተያዘ ነገር እየነገረን አልነበረም። ይሁን እንጂ ኢየሱስ ይህንን ሲል የሰሙ አይሁዳውያን እኛ የአብርሃም ልጆች ነን፣ ለማንም ባሪያዎች ሆነን አናውቅም ታዲያ ነጻ ትወጣላችሁ እንዴት ትለናለ ሲሉ ትሰማለ! በቅንፍ ዮሐንስ ወንጌል ምዕራፍ 8 ቁጥር 33። እንደ እውነቱ ከሆነ ኢየሱስ ነጻ ትሆናላችሁ ያለው ከምድራዊ ባርነት አይደለም። እንጂ ቢሆን እንኳን አይሁዳውያን ባሪያ ሆነን አናውቅም ሲሉ እየዋሹ ነበር። ምክንያቱም እስራኤላውያን ብዙ የባርነት ታሪክ ያላቸው ሕዝቦች ናቸው። ይህንን ንግግር ከኢየሱስ ጋር ሲያደርጉ እንኳን የሮማውያን ባሪያዎች ነበሩ። በኢየሱስ ፈንታ ከእስር የተለቀቀው በርባን የተባለው ሰው እንኳን የእስራኤል የፖለቲካ ነጻነት ታጋይ የነበረና የሮም መንግሥት ላይ አመፅ በመቀስቀስ አስቸግሮ እስረኛ የሆነ ሰው ነበር። ሆኖም የአይሁድ አለቆች ግን ለኢየሱስ ጥልቅ ጥላቻ ስለ ነበራቸው ኢየሱስ የሚናገረውን ሁሉ ይቃረኑ ነበር። ኢየሱስ እዚህ ቦታ የተናገረለት ነጻነት እነርሱ ካሰቡት ነጻነት ጋር ምንም ግንኙነት አልነበረውም። ኢየሱስን የጠየቁት ጥያቄም እርሱ ባርነት የሚለው ጉዳይና እነርሱ ባርነት የሚሉት ጉዳይ አለመገናኘቱን ያሳየናል። ኢየሱስ እያወራ ያለው ስለ ምን አይነት ባርነት እንደሆነ እንዲገባቸው፣ እውነት እላችኋለሁ ኀጢአትን የሚያደርግ የኀጢአት ባሪያ ነው አለ። በቅንፍ ዮሐንስ ወንጌል ምዕራፍ 8 ቁጥር 34። የኢየሱስን ምላሽ በትክክል ልንረዳው ያስፈልጋል። ኢየሱስ ሰው ኀጢአትን በማድረግ የኀጢአት ባሪያ ይሆናል እያለ አይደለም። ነገር ግን ሰው ኀጢአትን የሚያደርገው ቀድሞ የኀጢአት ባሪያ ስለሆነ ነው እያለ ነው። ባሪያ ሆኖ ሥራ ከመሥራት በፊት ባሪያ መሆን ይቀድማል። ይህ በኀጢአት ባርነትና በኀጢአት ድርጊት መካከል ልዩነት እንዳለ ያስረዳናል። የኃጢአት ባርነት ማለት ስለ ራስ ከተሳሳተ ዕውቀት በታች መሆን ማለት ነው። ኃጢአትን ማድረግ ደግሞ ስለ ራስ የያዝከው የተሳሳተ ዕውቀት ክፉ ተግባርን ሲያስደርግህ ማለት ነው። የኃጢአት ባርነት የማይታይ በነፍስ ወይም በአእምሮ ውስጥ ያለ እውነታ ወይም ፋክት ነው። ኃጢአትን ማድረግ ግን ከኃጢአት ባርነት የሚመጣ ድርጊት ነው። ኃጢአትን ማድረግ የኃጢአት ባርነት ምልክት ነው። ኢየሱስ የሰው የኃጢአት ድርጊት ሰው ከኃጢአት በታች ባሪያ ሆኖ እንደወደቀ ያሳያል እያለ ነው። በዚህም እውነትን በማወቅ ነጻ ትሆናላችሁም ያላቸው ከኃጢአት ባርነት እንደሆነ እንረዳለን። በዚሁ ክፍል ላይ ኢየሱስ ነጻ የማወጣችሁ እኔ ነኝ፣ ነጻ የማወጣችሁ ደግሞ ከአባቴ የሰማሁትን በመናገር ነው አለ። ከኃጢአት ባርነት ነጻ ለመውጣት እውነትን ማወቅ የመጀመሪያውና የመጨረሻው ነገር ነው። የሰው ልጆች ከአዳም ጀምሮ የገባንበት ችግር የተሳሳተ አመለካከት ችግር ነው። ሰው ስለ እግዚአብሔር፣ ስለ ራሱና ስለ ሌሎች የያዘው የተሳሳተ እውቀት ስሙ ኃጢአት ይባላል። በሰዎች ሕይወት ውስጥ ያሉ ችግሮች አንድያ ምንጭ ኃጢአት ነው። ኃጢአት የሚደረግ ክፉ ነገር ሳይሆን ክፉ ነገር እንድታደርግ ያደረገ የተሳሳተ የኔነት እውቀት ነው። ክፉ ተግባር የኃጢአት ምልክት እንጂ ራሱ ኃጢአት አይደለም። ሁለተኛ ይህንን አላደርግም በሚል ግዝት ክፉ ተግባር ከማድረግ ባርነት ነፃ መሆን የሚችል የለም። ማንኛውም ሰው ከክፉ ተግባር ነፃ ለመውጣት በቅድሚያ ከተሳሳተ የማንነቱ አመለካከት ነፃ መውጣት አለበት። ከተሳሳተ እኔነት ነፃ መውጣት ያለው ስለ ትክክለኛው እኔነት እውነትን በማወቅ ብቻ ነው። እግዚአብሔር ሰዎችን ከኃጢአት ነፃ ለማድረግ ከጥንት ጀምሮ በተለያየ ጊዜ በልዩ ልዩ ዐይነት መንገድ በነቢያት በኩል እውነትን ተናግሯል። የሰው ልጆች ለዘመናት ከውሸት በታች ባሪያ ሆነው የኖሩት እውነት ጠፍቶ ሳይሆን እውነትን ለማወቅ ባለመፈለግ ነው። ይሁን እንጂ እግዚአብሔር በመጨረሻ ይህንኑ ነፃ የሚያወጣ እውነት በልጁ በኢየሱስ ክርስቶስ በኩል ለአንዴና ለመጨረሻ ጊዜ ተናግሯል በቅንፍ ዕብራውያን ምዕራፍ አንድ ከቁጥር 1 እስከ 2። ኢየሱስ ክርስቶስ ከኃጢአት ባርነት ነጻ አድርጎ ጻድቅ ያደረገን የእውነት እውቀትን በመግለጥ ነው። ይህም በመጽሐፍ በኢሳይያስ 53 ቁጥር 11 ላይ ጻድቅ ባሪያ በእውቀቱ ብዙዎችን ያጸርቃል እንደሚለው ነው። የኢየሱስ ክርስቶስ ሞትና ትንሣኤ በማንነታችን ላይ መግነጢሳዊ ለውጥ የሚያመጣ አይደለም። ነገር ግን ሞቱና ትንሣኤው ኢየሱስ ስለ እግዚአብሔር ባንደበቱ የመሰከረውን ሁሉ በተግባር ካሳየበት ክስተት አንዱ ነው። የሰው ማንነት የተገኘው ከእግዚአብሔር በመሆኑ ለውጥ የሚያስፈልገው ተፈጥሯዊ ችግር የለበትም። ነገር ግን ችግሩ ያለው አስተሳሰባችን ላይ ነው። ከእግዚአብሔር የተገኘን ልጆቹ ሆነን ሳለ ነገር ግን ለራሳችን ያለን አመለካከት ከዚህ በተቃራኒው ጫፍ የያዘ ሆኗል። መጽሐፍ ከክፉ ባህሪያችሁ የተነሳ ወይም እንደሚታየው ቀድሞ ከእግዚአብሔር የተለያችሁ በሐሳባችሁ ጠላቶች ነበራችሁ፣ የሚለው ለዚህ ነው፣ በቅንፍ ቆላስያስ ምዕራፍ 1 ቁጥር 21። ማንነቱን በማወቅ ነፃ የሚወጣውም ወይም የሚድነው ይሄው ከእግዚአብሔር እንደተለየና ጠላት እንደሆነ ራሱን የሚመለከተው አስተሳሰባችን ነው። ኢየሱስ በሉቃስ ወንጌል ምዕራፍ 4 ቁጥር 19 ላይ የመጣበትን ዓላማ ሲዘረዝር የተወደደችውንም የጌታን ዓመት እንዳውጅ ልኮኛል ይላል። በኢየሱስ ንግግር ውስጥ የጌታ ዓመት ስለተባለው ዓመት በአግባቡ ማወቅ መልካም ነው። ኦሪተ ዘለዋውያን ምዕራፍ 25ን ስናጠና ኢየሱስ የጌታ ዓመት ያለውን በቀላሉ እንረዳለን። እስራኤላውያን ሁል ጊዜ ስድስት የእርሻ ዓመታትን ካሳለፉ በኋላ ሰባተኛውን ዓመት የእረፍት ዓመት የማድረግ ሥርዓት አላቸው። ይህ ሰባተኛው የእረፍት ዓመት ሰባት ጊዜ ካለፈ በኋላ ቀጥሎ የሚመጣው ዓመት ወይም አምሳኛው ዓመት የተቀደሰ ዓመት ይሆናል። ይህ አምሳኛው ዓመት ለእግዚአብሔር የተለየ የጌታ ዓመት ይባላል። መጽሐፍ አምሳኛውን ዓመት ቀድሱ፣ በምድሪቱ ሙሉ ላሉ ነዋሪዎች በሙሉ ነጻነትን አውጁ፣ ይህም እዮቤ ልዮ ይሁንላችሁ ይላል። በቅንፍ ዘሌዋውያን ምዕራፍ 25 ቁጥር 10። በአምሳኛውም ዓመት ሰባተኛው ወር ዐሥራ አራተኛ ቀን ላይ በመላው እስራኤል በአንድነት መለከት ይነፋል። የመለከቱ ድምፅ የነጻነት አዋጅ ነው። ነጻነት የሚታወጀው ለማን ነው? በእስራኤል ያኗኗር ባህል አንድ እስራኤላዊ ተቸግሮ ራሱን ለሌላ ሀብታም እስራኤላዊ ወይም በእስራኤል ለሚኖር ሀብታም መጻተኛ ራሱን ባሪያ አድርጎ ሊሸጥ ወይም የወረሰውን መሬት ሊሸጥ ይችላል። ሃምሳኛው ዓመት ባሪያ ሆነው ለተገዙ እስራኤላውያን ሁሉ ነጻነት የሚታወጅበት ዓመት ነው። ይህ ዓመት ለእስራኤላውያን እጅግ አስደሳች ዓመት ነው። ሃምሳኛው ዓመት ላይ በእስራኤል ምድር በማንኛውም ምክንያት ባሪያ የሆኑ እስራኤላውያን ሁሉ ነፃ ይወጣሉ። እንዲሁም በሃምሳኛው ዓመት ሲታወጅ ተሸጠው በሌላ ሰው የተያዙ መሬቶች ሁሉ ለእውነተኛ ባለቤታቸው ይመለሳሉ። በእስራኤል የሚሸጠው መሬት ሳይሆን መሬቱ ከሚሸጥበት ዓመት ገዢው እስከሚፈልግበት ዓመት ወይም ሃምሳኛው ዓመት እስከሚመጣበት ዓመት ባለው ጊዜ መሬቱ ሊያፈራ የሚችለው ምርት ነው። ስለዚህ በአምሳኛው ዓመት ባሪያ የሆነና መሬት የሌለው እስራኤላዊ አይኖርም። እግዚአብሔር በአዲስ ኪዳን ለሚያመጣው እውነተኛ ሕይወት በአምሳኛው ዓመት ላይ የሚሆነውን ነገር ግልጽ ጥላ ነው። ኢየሱስ የመጣው ስለ እግዚአብሔር እውነት የሆነውን በመተረክ አምሳኛውን የነጻነት ዓመት ለማወጅ ነው አለ በቅንፍ ሉቃስ ምራፍ 4 ቁጥር 19 የተሳሳተን እግዚአብሔር ማወቅ የተሳሳተ እኔነት ዕውቀት ወይም የኃጢአት ምንጭ ነው። አንተ ትክክለኛውን ማንነትን እንድታውቅ አምላክ ሥጋ ለብሶ ወደ ምድር በመምጣት አስደናቂ ጀብድ ፈጽሟል። ኢየሱስ መለኮትን በሰውነት ውስጥ በቃልና በተግባር በሙላት በመግለጥ ባሪያ አድርጎ ከያዘን ኃጢአት ነፃነትን አውጆልናል። አምላክ ከሰው ጋር የመዋሃዱን እውነታም ገልጦታል። ትክክለኛ ማንነትን ማወቅ ራስን በማጥናት የሚመጣ ሳይሆን የተገኘንበትን ምንጭ በማወቅ የሚመጣ ነው። የሰው ምንጭ እግዚአብሔር ነው። እግዚአብሔርን ማወቅ ራስን ማወቅ ነው። አውቃለሁ የምትለው እግዚአብሔር ጌታችን ኢየሱስ በሥጋ ከገለጠው እግዚአብሔር ጋር የማይመሳሰል ከሆነ የምታውቀው የተሳሳተ እግዚአብሔር ነው። በኢየሱስ ውስጥ እግዚአብሔርን አለማየት በተሳሳተ የማንነት ዕውቀት ቀንበር ያስኖራል። ኢየሱስ እኔ እርሱ ነኝ ስላችሁ እኔ እርሱ እንደሆንኩ ካላመናችሁ በኀጢአታችሁ ትሞታላችሁ ያለው ለዚህ ነው። በቅንፍ ዮሐንስ ወንጌል ምዕራፍ 8 ቁጥር 24። ከኀጢአት ነፃ መሆን ያለው በኢየሱስ ውስጥ እግዚአብሔርን በመረዳት ከእግዚአብሔር ውስጥ የራሳችንን ትክክለኛ መልክ በማወቅ ውስጥ ነው። አምሳኛው ዓመት ላይ እስራኤላውያን ሁሉ ነፃነትንና የራሱ የሆነውን መሬት እንደሚያገኘው አሁን ክርስቶስ ባወጀልን ነፃነት እኛም ከኃጢአት ነጻ ወጥተን የእውነተኛው ማንነታችን ባለቤት ሆነናል። እነዚህ ጥቅሶች ነፃ መውጣታችንን ያውጃሉ። በቅንፍ ሮሜ ምዕራፍ 6 ቁጥር 18፣ ሮሜ ምዕራፍ 6 ቁጥር 22፣ ሮሜ ምዕራፍ 8 ቁጥር 2፣ ሮሜ ምዕራፍ 8 ቁጥር 21፣ ገላትያ ምዕራፍ 2 ቁጥር 4፣ ገላትያ ምዕራፍ 5 ቁጥር 1፣ ገላትያ ምዕራፍ 5 ቁጥር 13 አንደኛ ቆሮንቶስ ምዕራፍ 10 ቁጥር 29 ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 17 ኤፌሶ ምዕራፍ 3 ቁጥር 12 ያዕቆብ መልእክት ምዕራፍ 1 ቁጥር 25 አንደኛ ጴጥሮስ ምዕራፍ 2 ቁጥር 16። ሐዋርያው ጳውሎስ በሮሜ ምዕራፍ 8 ቁጥር 21 ላይ በክርስቶስ የተመለሰልንን ነፃነታችንን የከበረ ነፃነት ብሎ ይጠራዋል። ሐዋርያው በዚህ ክፍል ላይ ፍጥረት ለከንቱነት ተዳርጓል ይላል። በቅንፍ ሮሜ ምዕራፍ 8 ቁጥር 20። ሐዋርያው በኤፌሶ ምዕራፍ 4 ቁጥር 17 ላይ እንደሚነግረን ይህ ከንቱነት ያለው አስተሳሰባችን ላይ ነው። ባዳም የጀመረው ማንነትን ከውጪ ጊዜያዊ በሆነ ሁኔታና ተግባር የመመዘን ችግር እስካሁን ብዙ ሰዎችን ተቆጣጥሮ ይገኛል። የአስተሳሰብ ከንቱነት ምንም ጥቅም ለሌላቸው ድርጊቶች ባሪያ ያደርጋል። አሁን ግን መልካም ዜና አለ። እግዚአብሔር በሰው ሥጋ በልጅ መልክ ወደ ምድር በመምጣት ሕግን በሥጋው በመደምሰስ ማንነታችንን እንድንኖረው ነጻ አውጥቶናል። በክርስቶስ ኢየሱስ የማትፈልገውን ከማድረግ ባርነት የምትፈልገውን ማድረግ ወደ መቻል ነጻነት ደርሰሃል። በክርስቶስ ማን እንደወንክ በትክክል ከተረዳ ከኀጢአት ባርነት ነጻ ወጥተሃል ማለት ነው። ከኀጢአት ባርነት ነጻ ከወንክ የማትፈልገውን እምቢ ለማለት የምትፈልገውን ለማድረግ ነጻ ነህ። ይህ የከበረ ነጻነት ነው። ይህ ፍጥረት የሚናፍቀው የልጆች ሕይወት ነው። እኔ ወንድማችሁ ብሩክ ክርስቶስ ኢየሱስን በማወቅ የዳንኩ፣ በጸጋው ድጋፍ የቆምኩ፣ የእርሱን ማንነት ለራሴ ቆጥሬ የምኖር እኔ ብዬ ራሴን በስጋ በወንኩት አሉታዊም ሆነ አዎንታዊ ነገሮች መተርጎም ውርደት የሚሆንብኝ፣ ክርስቶስን መስሎ በስጋ መኖር የሕይወቴ ትልቁ ዓላማ ያደረግኩ ክርስቲያን ወይም እንደ ክርስቶስ ተብሎ መጠራትን ክብር እንደሆነ የምቆጥር ታናሽ ወንድማችሁ ነኝ። ይህንን መጽሐፍ እያነበባችሁ ስለ እግዚአብሔር፣ ስለ ራሳችሁ፣ ስለ ሌሎች ሰዎች ማንነት እንዲሁም ስለ ተለያዩ መንፈሳዊ እውነታዎች የያዛችሁት ውሸት ሁሉ ያለ ቅድመ ሁኔታ ይደመሰሳል። ይህንን መጽሐፍ አንብቦ እኔን ማወቅ፣ መጠየቅ፣ መባረክና ከመጽሐፉ ጋር በተያያዘ ለመመስከር የሚፈልግ ሁሉ በመጽሐፉ ውስጥ ባሉት አማራጮች ሊጽፍልኝ ይችላል።